በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ አምላክ ቅዱስ ጌታ ኢየሱስ ክርስቶስ ለዚህ ሰዓት ለዚህ ደቂቃ ያደረሰን አምላክ ክብርና ምስጋና ለሱ ይሁን። እዚህ የምትመለከቱት የቅድስት አርሴማ ቤተ ክርስቲያን ነው። ይህም ቤተ ክርስቲያን አንድ ወጣት ነው እንግዲህ ብቻውን ያነጻት። እንዲሰራ ያደረገ ጉልበትና ገንዘብ ማለት ነው። ስለዚህ ይህን ይመስላል። ያው ዛሬ የተደራረበ በዓላት ነው። ቤተ ክርስቲያኖም የሚመረቅበት ነው። ታቦታቱ ያው በላይኛው ላይ ያለው የጫካ ስለሆነ አይታይም። አዲስ እየተሰራ ያለ መቤታችን፣ ቅዳሴውም እዚያ ነው የተቀደሰው። ስለዚህ እንግዲህ እዚህ ጋ የምታዩዋቸው ዝክር እየዘከሩ ያሉት በወር በወሩ የአርሴማም የመቤታችንም የመድኃኔዓለም የመቆረሱን እያንዳንዱ ያደርጋሉ። ትናንትና በሬጭ ነው ሲመጡ መኪናው ላይ በሬው ያው ሕይወቱ ሊያልፍ ችሏል። ስለዚህ ያው እንግዲህ እየሰሩ ያሉት እንግዲህ አሁን እዚህ ጋር ያው የሚያዘጋጁት እዚህ ጋር ያዘጋጃሉ ከዚያ ለህዝቡም ነዳያኖችንም ያበላሉ ማለት ነው። ህዝቡን ምእመናኑን ያው ባንድ ያሰልፋሉ ነዳያኑን ደግሞ ባንድ ያሰልፉና ከዚያ እኩል አድርገው ነው የሚሰጡት ማለት ነው ነው እንግዲህ አሁ ሲያውጡ ምናምን እያልን ስንናገር የነበረው ወርቁ ሰፈር ትባላለች ቅድስት አርሴማ እመቤታችን ማርያም ቤተ ክርስቲያን ማለት ነው። እንግዲህ ላይቭ ላይ ሊተላለፍ አልቻለም። ዋይፋይ ቻርጅ ሳያደርግ ቀርቶ አናዶኛል ማለት ነው ዛሬ። ስለዚህ ያው ሲሰሩ አድረዋል። ሌላ በሬ ሲያገኙ አይቀሩም። እንግዲህ ድንኳኑ ከልሎታል የአንድ አራት አምስት ድስት ነው የጣሉት እና ይህን ይመስላል። ለማንኛውም ነብይን በነብይ ስም የሚሰጥ የነብዩን ዋጋ ይቀበላል ይወስዳል፣ ጻድቅም የጻድቁን ዋጋ ይወስዳል የሚለው ቃሉ መጽሐፉ ለዚህ አርሴማ ያው ጫካ ምናምን ትወዳለች። ያው ሲድንቃም ያለችው ያው ሄዳችሁ ሰዎች ልታወቁት ትችላላችሁ። የማታቁት ደግሞ ያው ልዩ ቦታ ነያ የሰው ልጅ ሱባ የያዘበት ችግሩ የሚፈታበት እንቆቅልፍ የሚፈታበት ነው እና ያው በዓለም ትነግሳለች ተብላለች። ቅድስት አርሴማ ያው እንግዲህ በአራቱ አቅጣጫ ሰማይቷ ቃል ኪዳኗ፣ እምነቷ፣ ምነቷ፣ ጥንካሬዋ ሌሎችንም እንዲጠነክሩ ያደረገ ይሰማተናት። በእምነት ሰማይታት የዚችን ዓለም በእውነት ናቁ፣ ደማቸውን ስለ እግዚአብሔር አፈሰሱ፣ ስለ መንግስተ ሰማያት መራራ ሞትን ታግሰው ተቀበሉ ይላል መጽሐፉ እና እግዚአብሔር ይመስገን። ለማንኛውም እግዚአብሔር ደግ ቸር አምላክ ነው። ያው እኛ ደግሞ የቅዱሳንን ዝክር በመዘከር ነብይን በነብይ ስም የሚቀበል የነብዩን ዋጋ ይወስዳል ይቀበላል፣ ይላል ና ጻዲቅን በጻዲቅ ስም የጻዲቁን ዋጋ ይወስዳል ይቀበላል፣ ይላል መጽሐፉ። እና እግዚአብሔር ይመስገን። ይሄ ነው እንግዲህ የምታዋጡት ሰዎች ለበረከት ስትባሉ እጃችሁም የሚዘረጋ ሰዎች ውጤቱን በምድርም አንድም በሰማይ ዋጋ አለ። ዋስጠበቃ የቅዱሳን ዋስጠበቃ የሰማዕታት ዋስጠበቃ የመላእክት ዋስጠበቃ የእመቤታችን ዋስጠበቃ። ዛሬ እመቤታችንም ራሷ ቁስቋም ከስደት ከመከራ የተመለሰችበት ጨካኞች፣ ጨካኙ አረመኔው ሄሮድስ ሞቷልና፣ ስለዚህ የአረጋዊ የተባረከው ጻድቁ ዮሴፍ ተነስና ይዘህ ወደ ናዝሬት ተመለስና እዘህ ሂድ ተብሎ የተመለሰበት ዕለት ነው። ቁስቋም ያረፉበት ነው። ያው ጠዋት ሰምታችሁታል። እያንዳንዱን ማለት ነው። ታምረ ኢየሱስን ሰምታችኋል፣ ታምረ ማርያም ሰምታችኋል። እና ይህንን ነው በረከት ማግኘት ማለት መታደል፣ መባረክ፣ መቀደስ ነው። በሰማይ ያው ቤትን ማዘጋጀት ነው። የምትሄድበት መንገድ ሩቅ ነውና ተነሱና ብላ ነው ስለዚህ በወጣትነት ዘመን ፈጣሪን ያስብ ነው እና ያ በወጣትነታቸው ዘመን እንግዲህ እንዲህ እያደረጉ ነው እና ይሄን ትልቅ በረከት ማግኘት መመረጥና መታደል ነው። አንድ ሰው ካልተፈቀደለት የበረከት ስራ መስራት አይችልም። አስራት በኩራት ማውጣት አይችልም። አስራት በኩራት ማውጣት የሚችለው እግዚአብሔር ሲፈቅድለት ነው። ፈቃደ እግዚአብሔር ሲሆን ነው እና ታላቅ የእግዚአብሔር ፈቃድ ስለሆነ የምታወጡት ወጪ የምሰጡት ስጦታችሁ በእግዚአብሔር ተቀባይነት አለው ማለት ነው እና ያው እንግዲህ ላይብ ላይ አለመስተላለፉ ያው ትንሽ እንትን ብሎኛል። ለምን ያው እንደዚህ አልጠበቅኩትም ነበር፣ ቻርጅ አደርጋል ብዬ ነበር። እንግዲህ ፈተና ነው። የምራሱ ላይ ብላይ ቢሆን እናንተም ደስ ይላችሁ ነበር። ነገር ግን ይሁን በዚሁ ይተላለፍላችኋል። ማንኛውም ያው መጨረሻ ላይ በኋላ ይተላለፋል ማለት ነው። ያው እዚያ ማዶ የምታዩት ቦሌ ቡልቡላ መድኃኔ ዓለም ቤተ ክርስቲያን ነው። ያ የጅምሩ የምታዩት የቡልቡላ መድኃኔ ዓለም ቤተ ክርስቲያን ህንጻ ላይ ነው ያለው ይህ ዚችም ቤታችን ህንፃው ላይ አለ፣ እየተሰራ ነው ያለው። እና የተባረኩ እጆች ለበረከት ይዘረጋሉ። የተባረኩ እጆች ለቅድስና ይዘረጋሉ። ያልተባረኩት እጅ አንገት ይቆርጣሉ፣ ኪስ ይበረብራሉ፣ ብዙ ነገር ያደርጋሉ ማለት ነው። እና እግዚአብሔር ይመስገን እንግዲህ ይህን ይመስላል እንግዲህ ወደ ንግሱ ላይ ነው። ንግሱ በኋላ ይተላለፍላችኋል ማለት ነው። እግዚአብሔር በበረከት እና በረድኤት ሁላችንን የሚጎብኝን። እግዚአብሔር ከክፉ ነገር ይጠብቀን ይጠብቃችሁ፣ ሁላችሁንም የሰጣችሁ ስጦታችሁን ለኃጢአት መደምሰሻ ለዲያብሎስ ድል መንሻ ለመንግስተ ሰማያት መውረሻ አድርጎ ይቀበልላችሁ። ሀሳብ ልቦናችሁ የተቃነት ተስተካከለ ያደርግላችሁ። ያው መልካም ለሚሰራ ሰው ከእግዚአብሔር በረከትን ያገኛል በረከትን የሚያገኘው ከእግዚአብሔር ነው። ቅዱሳን ወደ እግዚአብሔር ይጸልያሉ፣ ያማልዳሉ፣ ያስታርቃሉ እና ይኸው መጠጡም፣ ምግቡም፣ የወጡም በስርዓት አዘጋጅተው እየጠበቁ ነው። አሁን ህዝቡ ከታቦቱ ንግስ ሲመለስ ተሰልፎ ይመገባል ማለት ነው። የበረከቱ ተሳታፊ ይሆናል ማለት ነው እና እግዚአብሔር ሁላችንን የሚባርከን።